ይሄ ሙሽራው አለ ገና ገና ገና አላለቀም። በዚህ ሳምንት እንግዲህ እነዛ ሰፈሮች የናብሽን እህቶች ወይም እንግዲህ ኦዲንሶች እየሄዱ ሲዘይሯቸው እነሱን ቀጥል ቀጥል ቅጥቅጥ ብለዋል ማለት ገና ገና ገና ከዚህ በላይ ትቃጠላላችሁ ማለት ገና ምን አይታችሁ እናንተ እኮ፣ ለዚህ ነው አይደለ እና ገና በጣም ብዙ ብዙ ነገሮች አሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጀት ተባራችሁ ተተወች ሰላም ብያችሁ እንግዲህ አላህ ሐምዱሊላህ እንግዲህ ከመግቢያው ላይ እንዳየሁ እንደ አልኩት አለ ገና አለ ገና አለ ገና የሙሽሪት አለ ገና፣ ከምን እስከ ምን፣ ከጫፍ እስከ ጫፍ ገና ከውታጀራም አለ ከአሜሪካም አለ ኢትዮጵያም ገና ሲሄድ እንግዲህ ከዚህ በላይ ደግሞ በጣም ብዙ ኦዲየንሶችም ሆነ በጣም ብዙ ወዳጆቻቸው ያገኟቸዋል ማለት። እንግዲህ በቤተሰብ በእናት አባት ቀጥለው ይዳራሉ ማለት እናንተ ድሮ ገና ቀለበት አሰር ነው ቀለበት አደረግላት እንጂ የሆነ ሰርግ ምናምን ነገር። እኔ እኮ ልጅዋ አስር እየተናገረ መቶ ጊዜ ሰላሳ ጊዜ እየተናገረ ሰርግ አይደለም ቀለበት ነው ያደረኩላት፣ በኦዲንሶች ቤት ፊት ከኦዲንሶች ፊት ለሩታ ቀለበት ከዱር ወይም ማደርግላት ስላለ፣ እንዴት ሰርግ ያደርጋል? እንዴት ውበይ፣ እሱ መጀመሪያ ተናግሯል አይደለ? የሆነ በሃይማኖት ጣልጋም አልገባም ቢሆን፣ እንግዲህ እንዴት በጾም ሰርግ ታደርጋለህ? ሰርግና ቀለበት የተለያየ ነው። ይሄ ዝም ብሎ ተንበርክኮ ነው፣ ሁሌም እንደሚንበረከክላት፣ ሁሌም እንደሚንበረከክላት። ቀለበት ነው ያደረገላት አይደለ? ሚዜታቸው ሀሊ ስር ሚዜታቸዋል፣ ስር ሚዜ የሚባል ሲል ለምሳሌኛ፣ ስር ሚዜ ለነገሩ ሰርቪስ ያለ ኢትዮጵያ ማለት ነው። እና እንደዚህ ቀጥል ያላችሁ እንደሆነ እናንተ ለሌላ ነገር ለራሳችሁ ለፎሎ ለራሳችሁ ለዚህ ላምበሳው ምናምን ነገር ለፎሎ ለሁሉ ነገር ፈልጋችሁ ለዚያች ለአንዳንዲት ብር አበባ ፈልጋችሁ ነው እንጂ ሙሉ አብርሽ ሰርግ ወይም ስለ ጹም ወይም ስለምን አግብቷችሁ አይደለም። እሱ ሰርግ አይደለም እያለ ጀሯችሁ እየሰማ ነው። አይደለም ሰርግ አይደለም፣ ቀለበት ነው። እንደገና ደግሞ ለአስር ሰው ነው እንደ የተባላችሁ አረባካችሁ። ካሜራ ጀርባ በጣም ብዙ ቅሬቶች ያልገቧሉ። እንደገና ደግሞ አብርሽ ነሮታን የሚሄዱ በጣም በጣም ለሰላምታ ከሰርጉ በኋላም ደግሞ ብዙ ብዙ እንዲሁም ፎቶ እየወጣባቸው ነው። አሁን እህቶቻችን እየወጡ ነው እና ስለዚህ እንደዚህ ቀጥል ያደርጋችሁ ማለት ነው። ኢትዮጵያ እንዲ በአባቱና በእናቱ አስር በሬ ሲያርዱለት አባቱ ምን ልትሆኑ ነው? ይሄ ገና የ30 ዓመት ያልሞላው ወጣት ልጅ እኮ ሲበልጣችሁ፣ እሱ እኮ ሰርተን እንለውጥ እያሳያችሁ እኮ ነው። እሱ እኮ አብረሽ እኮ እየበላ እኮ ብቻዬን እኮ ልብላላለን አብረን እንብላ፣ አብረን እንስራ፣ አብረን እንደግ፣ ሁሉም ነገር አብረን እናደርግ እያልን አይደለ ለብዙዎቹ ከመቶ ሃምሳ ሞባይል ገዝቶ የቶኩ ቻናል እየከፈተ ቤታቸውን እያሳደገ በጣም በብዙ እያየ ናቸው ነው ባህል መንግስቶች ማለት ነው። እና እንደገና ደግሞ ገዝቶ ባይሰጥ እየሰራ እያሳየ ነው። አንድ ሰው እየሰራ ካሳየ ማለት ነው እኔም እንደሱ እሱ ሰርቼ ልለወጥ ማለት የራሳችን ግዴታ ነው። ግድ አብረሽ መጥቶ የቶኩ ቻናል ሊከፈትልን ወይም የሆነ ስራ እያሳየን አይደለም። በቃ እኔ አሁን እየሰራሁ ካያችሁ እናንተም እንደሚሰሩ ሞክሩ ትለወጣላችሁ። ግን መቻችሁ እናንተ ለአበባ ለፍሎ ብላችሁ ከዚህ ሰላሳ አመት ያልሞላ እናንተ አረባ በት ተቀምጣችሁ ከእሱ ራሱ ወረዱላቸው ከወደሶች ደግሞ ራሱ ረድላቸው። እንደ ሰው ወደ ወደድ ከፈጣሪ ነው የሚሰጥ አይደለም እነሱ በቃ ከፈጣሪ ተሰጡ። እና እንደዚህ አትጮ ብን ማለት ነው እኔ ራሳችን የምንወድባቸው የራሳችን ምክንያት ይኖረናል። ግን ገና ተወደዱ፣ ገና በለጡ፣ ነይ እንዴት እንደዚህ አረጉ ብላችሁ እንደዚህ የሚያንጨረጭራችሁ ገና ገና ብዙ ነገር አለ። በጣም ብዙ ብዙ ብዙ ለማለት ደግሞ ማለት እሰራለሁ ማለት ነው። ገና ብዙ ነገሮች የታቀዱ በጣም ብዙ ነገሮች የታሰባሉ ነው። ከነሱ የወጣ ብዙ ነገር እየሰማ ነው። እና አትቃጠሉ፣ እንግዲህ ምንም ማድረግ አይቻልም፣ ከፈጣሪ ስለተሰጡ ያው አንድ ሰው ሰውን ሲወድ ከምንም አይደለም፣ ወይም ሰጠናቸው አይደለም፣ ወይም ሰጠውን አይደለም። በቃ ይሄ እራስ ይሄ በቃ የፈጣሪው የፈጣሪ ስጦታ ነው። እና ሰዎች ደግሞ እኮ ደርሰው የሚጠሉና አሉ። ይሄ ምንድን ነው? በቃ አይወዱንም። ይሄም ደግሞ ከፈጣሪ ነው። እና ልጅ እና ልጅ ምንም አልሰጠናቸው የሰው ሳንቲም አልለመነው። ግን እንደዚህ ዝም ብላችሁ ካለ የሰውን ስም የሰውን ስም ዝም ብላችሁ ከመሬት ተነስታችሁ የሚታነሱ ወይም እንደዚያው ጥሩ አይደለም ብለው ማለት ነው። ለማንኛውም በጣም ብዙ ነገሮች እንግዲህ አሉ አዳዲስ ነበር እና እኛ በጣም ደስ ብሎናል። እህቶቻችን ደግሞ አላሳፈሩንም። አብረሽ እና ሩጠን ሄደው አይተው በአካል አይተው ስለ ጸባያቸው በቃ እንዲሁም በቪዲዮ ከምናያቸው በአካል ደግሞ በጣም በጣም ልዩ ናቸው፣ ተመስክሮላቸዋል። ለማንኛውም በሌላ ቪዲዮ እስከምንገናኝ ድረስ።